በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የህዳር አ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ህዳር ሂዳር በዚህ ችለት አምላክን ለወለደች ለመቤታችን ለቅድስት ድንግል ማርያም እናቷ የሆነች የተመሰገነች የቅድስት ና የረፍቷ መታሰቢያ ነው። ይችም ቅድስት ከኢየሩሳሌም ሀገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሚልኪ ልጅ ለሆነ ለማጣት ልጁ ናት። ለማጣትም ሦስት ሴቶች ልጆች አሉት። የታላቂቱም ስም ማርያም ነው፤ ሁለተኛዋም ስሟ ሶፊያ፤ ሦስተኛዋም ስሟ ሐና ነው። ታላቂቱም ማርያምም ለባል ተድራ አዋላጅ የሆነች ሰሎሜን ወለደቻት። እርሷም እመቤታችን ድንግል ማርያምን መድኃኒታችን ኢየሱስ ክርስቶስን ከወለደች ጊዜ ጀምሮ በስደቷ ወራት ከአረጋዊ ዮሴፍ ጋር ያገለገለቻት ናት። ሶፊያም ለባል ተድራ ለመጥምቆ ዮሐንስ እናቱ የሆነች ቅድስት ኤልሳቤጥን ወለደቻት። ይችንም ቅድስት ሐናን ከይሁዳ ነገድ ለሆነው ጻድቅ ስሙ ኢያቄም ለሚባል አጋቧትና እመቤታችን ቅድስት ድንግል ማርያምን ወለደቻት። እሊህም ሰሎሜና ኤልሳቤጥ ለቅድስት ሐና የእህትማማች ልጆች ናቸው። የዚችንም የቅድስት ሐናን በስውር የምትሠራውን ገድሏንና ትሩፋቷን እንድናስታውሰው አናውቀውም። ግን ከሴቶች ሁሉ እንደምትበልጥና እንደምትከብር እናውቃለን፣ እንረዳለን። እርሷ አምላክን በስጋ ለወለደች ወላጇ ትሆን ዘንድ የተገባት ሆናለችና፣ ከሴቶች ሁሉ የሚበልጥና የሚበዛ ትሩፋትና ተጋድሎ ባይኖራት ይህ ታላቅ ጸጋ ባልተገባት ነበር። ይቺም ጻድቅትና መካን በመሆኗ ልጅን ይሰጣት ዘንድ ወደ እግዚአብሔር ዘወትር በጸሎት ትለምን ትማልድ ነበር። እግዚአብሔርም በእርሷ ለዓለም ሁሉ ድነት የተደረገባትን ይህችን የተባረከችና የከበረች ልጅን ሰጣት። እርሷም አምላክን የወለደች እመቤታችን ድንግል ማርያም ናት። ስለዚህም ይህ ታላቅ ጸጋ ስለተሰጣት የበዓሏን መታሰቢያ በደስታ ልናከብር ይገባናል። ለእግዚአብሔር ምስጋና ይሁን። በጸሎቷ የሚገኝ በረከቷ ከኛ ጋር ይሁን ለዘላለሙ አሜን። በዚህች ቀን ሁለተኛ የአርኬላዎስ ሰማዕትና ያበምኔት ኤልሳ ዳግመኛ የመነኮስ አግሚስና የሰማዕት ሚናስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።